ምን እያረክነው አንተ? ከጠኝኝ፣ ምን አይነት ስራ ነው የምትሠራው አንተ? ለቀ ቀኝ በቃ፣ እሺ ለቀቀው ገመዱን። ቆይ ምን አንተ አይነት ነው አቤል፣ አንተ በቃ

እንዴ! ምን ሆነህ ነው አንተ? እዩ ልቀቁኝ! በቃ አቤል፣ እንደው ከመጀመሩ ነው እንደዚህ የምታስበው? አቤል ቆይ ልቀቀው። እኔ እራሴን ላጠፋ ስል ነው አንተ አሁን የታወቃችሁት። እሺ ተወው በቃ። እሺ አሁን የምታወራበት ሰዓት አይደለም። አንዴ ተረጋጋ አቤል፣ ልቀቀው፣ ገመዱን ነው አንዴ። ቆይ እሺ፣ እሺ፣ እሺ፣ አንዴ። ብረት እዛ፣ ብረት፣ እስኪ ልቀቀው። ብረት፣ ገመዱን፣ ሶሪ፣ ልቀቀኝ። አንቺ፣ ልቀቀው። በአንቺ የመጣ ነው የሁሉ። ምን እየሆንክ ነው አንተ? ገመዱን፣ አቤል፣ እሺ በለን

ልቀቀው እሺ፣ በለን ገመዱን ልቀቀው። እኔ እኮ እዚህ ጋ እያለሁ ምንም ልታደርጋት አትችልም። አሁን ምንም ማድረግ አትችልም። እዚህ ጋ በቃ ልቀቀው። ማንም ምንም አይመለከተኛም። በቃ ልቀቀው፣ በእናትህ አቤል

ስለዚህ በእኔ ህይወት ማንም ስለማይመለከተው እናንተም ደግሞ አይመለከትም ምናምን ስላላችሁ አቤል፣ ይሄንን ነገር ለኔም ላንተም ለሁላችንም ጥሩነት ስለምናስብ ነው። አረ አሁን እዚች ጋር የማውራቱ ምንም ጥቅም የለውም። ቆይ አንዴ እንዴ፣ እስኪ ተረጋጋ። ጓደኛዬ ነህ እኮ እኔ እንዴ። ምንም አይነት ነገር ሊፈጠር ይችላል። እንደዚህ አይነት ነገር ተጣረቁ። ምንም አይ፣ ልጅ ግን አይደለም። ትጎልበናለህ። ለከኮ አቤል፣ ታስፈልገናለህ። ታውቃለህ አይደል አንተ እንደዚህ ማሰብ ምንም ምንም አይለብህም። አንተ ሳምሪ በቀደማይ ተሻለ አይደል? የተፈጠረውን ነገር ምን ሆነህ ነው አቤል? በቃ ይወሰናል ነገር ነገር

በዚህና አክል ደረጃ እንጠላላለን። ብዙ ነገር እያረክ ያለው አንተ ሲጀመር፣ ጀመር ማለት ነው። ሶሊያናን ምንም አታውቀው ልጅ አንተ፣ ብዙ ነገር እያልካት ከኔ እንድትርቅ ያረካት ብለ አንተ። አሁን አቤል በቃ አሁን

ሶሌ ምንድነው? የምትዩ አንቺ እኮ ነሽ ለዚህ ሁሉ ነገር ተጠያቂሽ። እሺ ተጠያቂ። እሺ ተረጋግተን ብዙ ነገር በቃ ምንም ተነስ። ምንም እኔ ምንም ምንም

ሪታችሁኛል አገላችሁኛል። በቃ እሺ፣ ማን ሁሉንም ነገር እናስተካክለው እና ከይቅርታ በላይ ምን አለ? እንደ ጓደኛ አይደል? ይቅርታ ነው በቃ ነገር በቃ በቃ ጊዜ ግን ያል እኛ ያንን ማሰብ አትችልም። ለራስ ወዳድ ነው እንዴ? ለራስ ብቻ ነው እንዴ የምታስቡ? እኛ ምን ልናስብና ምን እንሆን እንደምንችል አታውቅም። ምን አይነት ነገር ጥለብን ለሚሄድ ነው የምታስቡ? እንደዚህ አይነት ነገር፣ እንደዚህ አይነት አይምሮ ውስጥ እንዴት ይመጣል ይችላል? እንደዚህ አይነት ነገር አድርገህ ምን ኖር ይመስልሃል? አቤል የሆነ ነገር ስታደርግ ለምንድን ነው ቤተሰቦቹ፣ ጓደኞቹ፣ ሁላቸው ነው የማታስበው። ሳምሪ አንቺ ቢያንስ ተቆተሽኝ ምንም ባጠፋ ተቆጣሽ የምትመልሽኝ ሰው ነሽ። ምንም ችግር የለውም። ታውቂያለሽ አትርቅኝም። ግን ደግሞ እነሱ ሶሪ ያለችውን እየሰማሽ አይደል? አጠገብሽ ማውራቱ አቤል ምንም ጥቅም የለውም። በቃ አሁን እዚህ ጋር ነውራ ና

በእናታ አቤል ለቅኝ ለቀው ለቀው ምንም አይሰራልን፣ በቃ ይሄን ነገር ተውና እና እንሂድ እንሂድ። እሺ፣ ግን እሺ፣ ምን ያደርግልህ?

በዚህ ውስጥ የሆነ ነገር ሆኖ የሆነ ነገር ቢፈጠር፣ አሁን አንተ ሌላ እንደገና ፀፀት። ገመዱን ተውና፣ በቃ አንተ ስርዓትን ይዘህ። በጣም በትዕግስት እኮ ነው እያወራሁ ያለሁት፣ ሳምሪ። ችግር የለውም ምንም አላደርግም እኮ። በቃ ችግር የለውም ምንም አላደርግም። በቃ ተውት። እኔ ምንም ማድረግ ስለማልችል፣ እሺ ምንም፣ በቃ እሺ፣ በቃ እሺ፣ አንዴ፣ እሺ ሁሉ አንተ ያሰብከው በሙሉ ሀሳብ ትክክል ነው። እሺ ያንን ሀሳብ እንድንቀበል አይደል የምትፈልገው አቤል? ምንድነው እያደረግህ? ስለ ጓደኞችህ አታስብም እንዴ? በቃ አታስብም ወይ ስለ ጓደኞችህ ዝም ብለህ ገመድ

ልጅ አለ በመሃላቸው ሄርሜላ ያረገዘች ካቤል ነው ስባል ሲባል መጥቼ ነገር ያለ መናገር ነበረብኝ። ሁሉንም ነገር እኔም እንዳንተ እንደዚህ ማድረግ ነበረብኝ ነው። እስኪ ስማ፣ ነበረብኝ ብዙ ነገሮች እቤት መተው ብዙ ነገሮች ይስሉኝ ስልኬ ላይ ሲደወል በስልኬ ብዙ ነገሮችን ስባል መናገር እንደምታየው ሆኜ እኮ አይደለም መጥቼ መናገር ነበረብኝ። ይሄንንም አንዳንዴ የሰውን ችግር ተረዳሽ ዝም ብለህ ለራስህ ብቻ ትንፈይ አሁን እሺ በለና አቤት፣ በእናትህ እኛን እሺ በለኛ። እኮ ስለምንወዱት ስለምታስፈልገን ነው። ይኸውልህ እንደዚህ ምን ሆነው፣ ይኸውልሽ እንደተወራ ከሆነ ብዙ ሰው ስለኔ ብዙ ነገር ልልሽ ይችላል። ይኸውልሽ እኔ ግን ማለት ነው ምንም ነገር ስለሌለብኝ፣ ምንም ነገርም ስላላደረግ ያንን ሁሉ ነገር እየሰማሁ ዝም እንድል ነበረ ወይ መናገር መጥቼ መናገር አልነበረብኝም፣ መጠየቅ አልነበረብኝም ወይ ነው አንቺ እኮ እንደዛ አይደለም የሚያልሽው። ከህይወት እኔ ላይ ከአሁን በኋላ አቤል ይሄን ነገር ማውራት አሁን እዚህ ነው። ምንም ነገር የለህም። በቃ መውጣት እዩ፣ ሂዱ ሳምሪ ሶሊ እኔ ነው እኛ ወንድ ልጅ ሲሆን

በዚህ ገመር ታስረት ሄዳለሁ። ይሄን ነው የምትፈልገው? በመጣው ገመር ታስሩ ይላል ሶሻል ሚዲያ። ቶሎ ሳምሪ፣ ይሄን ነው የምትፈልገው? ይሄን ለምን ትጠብቃለህ? አቤል በጉልበት